ሰላም ጤና ይስጥልኝ ውድ የማራኪ ቲቪ ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ዥላችሁ የመጣሁት ለጀማሪዎቹ የሚሆን የአማርኛ የፊደል ጥናት ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልኩ ቀድሞው ለእናንተ እንዲደርሷቸው ላይክ፣ ሻርና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኤሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጭላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን። እንግዲህ ይህ ቪዲዮ ከሌላው ቪዲዮ ለየት የሚልበት ምክንያት ምንድን ነው? እንደምታዩት ከዚህ ጋር በኖርማል አጻፍ ጽፌላችኋለሁ፣ ሰ ሱ ሲ ሳ ሴ ስ ሶ ብዬ ጽፌላችኋለሁ። ከዚህ ጋር ደግሞ ምንድን ነው ወደ ኋላ ፊደሎችን ወደ ኋላ መልሰን ሶስ ሴሳ ሲሱ ሰያልን መቁጠር መቻ ያለብን ምንድን ነው ጥቅሙ እንዲ ያደረገ በምቆጥርበት ሰዓት እያንዳንዳቸው ፊደሎችን ይቺ ማን እንደሆነች እናቃታለን፣ እችኛ ማን እንደሆነች እናውቃለን፣ እችኛ ማን እንደሆነች በሃይምሯችን ሴብ አድርገን እንይዛለ ማለት ስለዚህ እንዳርጋችሁ ፊደሎችን ብትቆጥሩ በአጭር ጊዜ ውስጥ ውጤት ታመጣላችሁ ብዬ ተስፋ አደርጋለሁ። ኦኬ እስኪ ቆጠራውን አብረን እንቆጥር። እንግዲህ መጀመሪያ እዚህ ጋር ኖርማል እንቆጥራለን ከዚያ መልሰን ገልብጠን ደግሞ እነዚህ ኒዩስ እናነባለን ማለት ነው። ኦኬ ሳ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም አሪፍ። ኦኬ እስኪ አሁን ደግሞ ከቀኝ ወደ ግራ የተጻፉት ወይም ደግሞ ወደ ኋላ ወይም ደግሞ ተገልጽ ተጻፉትን ነገሮች ደግሞ እስኪና ንብባቸው ምን ያህል ይዛቻቸዋል። እነዚህ ነገሮች እስኪ ራሳችሁ ፈትሹ። ረጋ ብዬ ነው የምንላችሁ። እናንተም ተራጋታችሁ ለማትሞክሩ ሶ ስ ሴ ሳ ሲ ሱ ሰ በጣም ጥሩ እንዳጋችሁ ካነበባችሁ ለውጥ ማታመጡበት አንዳችን መንገድ አይኖርም። ኦኬ እዚህ ጋር እስክንድ ደግሞ የረ ቤተሰብ ናቸው። እነዚህ ረ ሩ ሪ ራ ሬ ር ሮ። በጣም አሪፍ ኦኬ፣ አሁን ደግሞ እነዚህ ተገልጦ የጻፉት እስኪ አንብቡልኝ አብራቸው እኔ ጋር። ሮ፣ ረ፣ ሬ፣ ራ፣ ሪ፣ ሩ፣ ረ። በጣም መልካም። እንዲህ እያደረጋችሁ ማንበብ እና ራሳችሁን ማብቃት መቻል አለባቸው። ኦኬ እስኪ አሁን ደግሞ እነዚህ እንግዲህ እዚህ ጋ ይቺ ፊደል ይቺ ሳት ትባላለች። ነገር ግን መጀመሪያ ላይ ደግሞ ልክ እንደዚህ ያለች ሰብ የምትባል አይተናል። እነዚህ ሁለታቸው ሰብ ነው የሚባሉት። ይችኛዋ ንጉሱ ሰ ትባላለች፣ ይቺኛዋ ደግሞ ሳቱ ሰ ብለን እንጠራቸዋለን። በጠቀ እንዳጠቃላይ ምን ተብሎ ይጠራሉ? ሞክሼ ፊደላት ይባላሉ። ሞክሼ ማለት ምን ማለት ነው? ስማቸው አንድ አይነት የሆነ ቅርጻቸው ግን የሚለያይ ማለት ነው። ኦኬ እንቁጠራቸው እስኪ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በጣም ጥሩ። አሁን ከግራ ወደ ቀኝ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ብለን ቆጥረናል። አሁን ደግሞ ከቀኝ ወደ ግራ እነዚህንስ ገልብጠን ደግሞ ምን ያህል ይዘናቸዋል የሚለውን ነገር እስኪ ፈትሹ ራሳችሁን። ሶ ስ ሴ ሳ ሲ ሱ ሰ በጣም አሪፍ። ተዛጋችሁ መቁጠር ኦኬ። ወደሚቀጥለው እዚህ ጋር ንድ ይሄ ደግሞ የሸ ቤተሰቦች ናቸው። እስኪ እንቁጠራቸው። ሸ ሹ ሺ ሻ ሼ ሽ ሾ በጣም ጥሩ። ከግራ ወደ ቀኝ የተጻፉትን አነበብን። አሁን አሁን ደግሞ ተገልጠው የተጻፉትን እናንብባቸው። እስኪ እስኪ ሾ ሽ ሼ ሻ ሺ ሹ ሸ። እያደረጋችሁ በደንብ መለማመድ መቻል አለባችሁ። ኦኬ። ወደሚቀጥለው ስንሄድ ቀን ነው የሚኖረው። ቀን እንደምታዩት በቅርጽ ደረጃ ይሄ ፊደል ነው፣ ቀ ብለን እንጠራዋለን ቀ እነዚህ ወደዚህ ደግሞ ዘሮቹ ናቸው፣ የእሱ ቤተሰቦች ናቸው፣ የቀ ቤተሰቦች። እዚህ ጋር ደግሞ የተገለበጠው አለ። ከቀኝ ወደ ግራ የተጻፈው ማለት ነው። እስኪ ንቁጠሮ መጀመሪያ ከግራ ወደ ቀኝ የተጻፈውን ቀ ቁ ቂ ቃ ቄ ቅ በጣም አሪፍ እዚ ጋ እንደምታቸውን እዚ ከቀኝ ወደ ጋር ተጽፉት አነበብን። አሁን ደግሞ ከግራ ከቀኝ ወደ ግራ ተጻፉትን ደግሞ እዚ ጋ እናንብብ። እዚ ጋ ደግሞ ከቀኝ ወደ ግራ ተጻፋሉ። እናንብባቸው። እዚ ቆ ቅ ቄ ቃ ቂ ቁ ቀ። በጣም ጥሩ እዚህ ጋር ደግሞ እነዚህ የበቤተሰቦች ናቸው። የበ እና የበቤት ዘሮች እዚህ ጋ ተጽፈዋል። እነሱን እናንብብ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በጣም ጥሩ ይህን ካደረጋችሁ አሁን ደግሞ ከቀኝ ወደ ግራ የተጻፉትን እነዚህ እናንብባቸው። ራሳችሁ ምን ያህል እንዲያዛችሁ እስኪ ይህን ምን ያህል እንዲያወቃችኋቸው እስኪ ከዚህ ጋር ራሳችሁ ፈትሹ። ቦ ብ ቤ ባ ቢ ቡ በ በጣም ጥሩ። እንዲህ ያደረጋችሁ እያነበባችሁ ራሳችሁን ማብቃትና ራሳችሁ ማሸል መቻል አለባችሁ። እንደዛ አድርጋችሁ አንበባችሁ፣ ያልገባችሁ ነገር ካለ ሁልጊዜ ምን እንደምለው ኮሜንት ሳጥን ላይ አስቀምጡልኝ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ካለም ሀሳባችሁን ብታጋሩኝ እኔ ሰርቼው ወደ እናንተ አደርሳለሁ ማለት ነው። ይሄ ቪዲዮ ለሁሉ የሚዳረስ ዘንድ ላይክ ሸርና ሳብስክራይብ ማድረግ እንዳይዘነጋ በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።